ህዝብ ነው የሚመራው። ገዳዎቻችን ደግሞ ዋሃብያ የሚባሉ ናቸው። በክርስቲያኖች ላይ በዋሃብያ ሙስሊሞች የሚደርሰውን ጭፍጨፋ እንዲሁም በተለያዩ ጉዳዮች ክርስቲያኖች በተለያየ ምክንያት በተለያየ ቦታና በተለያየ ጊዜያት የሚጨፈጨፉትን ለማስቆም ሁለት መንገዶች አሉ። ሰው እንመለሳለን። ሰላም እንደምናላችሁ እንግዲህ ዛሬም ድረስ በአርሲ ያለው ግድያ እንዲሁ እንደቀጠለ ይገኛል። የኢትዮጵያ ኦርቶዶክስ ተዋዶ ጳጳሳትም ብፁዋን አባቶች ብለን የሾም ናቸው እግዚአብሔር አስቀመጣለን ለክፉ ቀን ይሆኑናል ብለን ያሰብናቸው አባቶች ዝምታን መርጧል። እስካሁን ድረስ ከመንግስትም ከቤተክርስቲያን አባቶችም የወጣ ምንም አይነት ሀሳብ ይቅር መግለጫ ይቅር አይዟችሁ እንኳን የሚል አንድም ቃል አላወጡም። እንግዲህ እስካሁን ድረስ ብዙዎች አሁን ድረስ እየተገደሉ ይገኛሉ። እነዚህም ተጨማሪ መረጃዎች አሉ ስለ ግድያዎች። እንግዲህ ዝርዝር መረጃዎችም ወጥተዋል። እነዚህንም መረጃዎች የማደርሳችሁ ይሆናል። ወደዚህ ሀሳብ እንመለስ። ይህንን ሀሳብ ስትሰሙት ሚዛናዊ የሆነ ሀሳብ ሰምታችሁ አሁን ካለንበት ነባራዊ ሁኔታ አንጻር ሀሳባችሁን ኮሜንት ላይ እንድሰጡ እያልኩኝ ወደ ቪዲዮ ወስዳችኋል። ኛው ዓለማዊ መፍትሄ ነው። ሁለተኛው መንፈሳዊ መፍትሄ ነው። ዓለማዊ ልንገራችሁና ትንታኔ ውስጥ አልገባም። ምን መሰላችሁ? ዓለማዊ መፍትሄ እንደ እስራኤል መሆን አለቅ። እናንተ እስራኤል እንዴት በዛ ሁሉ ጨፍጫፊ የሆነ አረመኔ የሆነ አስተምሮ ይዞ አንድን አይሁድና አንድን ክርስቲያን ከገደልኩኝ በገነት ሰባ ሁለት ድንግል ሴቶች ይሰጡኛል ብሎ ላጩ እስከሚወርድ ድረስ ሰውን አንገት ለመቆረጥ የሚሮጠውን ሰዎች መሃል ላይ ደረታቸውን ነፍተው ሁሉንም እንዳያመጣጡ ጃለቢያውን ቀፍ አድርጎ እየገረፉ የሚሸኙት የእነሱም መንገድ መከተል በዓለማዊ በዚህ ምድር ላይ በሰላም ትኖራለ። ትገርፋቸዋለ የመጣውን በሙሉ ላይ ነገሮች እጅግ በጣም እየከረሩ እና ለመቀበል አዳጋች እየሆኑ ይገኛሉ። ባይገርማችሁ አሁን ድረስ ጥቃት የደረሰባቸው ሰዎች የተረፉት እንኳን ጫካ ገብቶ ነው ያሉት እና ይህንን ሀሳብ ከግንዛቤ ውስጥ በማስገባት እናንተም ሀሳባችሁን ኮሜንት ላይ እንድታስቀምጡ ፈልጋለሁኝ። ወደ ቪዲዮ እንመለስ። መፍትሄ የሚሰጠን እግዚአብሔርና እግዚአብሔር ብቻ ነው፣ መፍትሄ ሊሰጠን የሚችለው መንግስት መፍትሄ አይሰጠንም፣ አለም መፍትሄ አይሰጠንም። ለበበሎ አለም ውስጥ ጥሩ ማለፍ ብቻ ነው አንተን ራስ ራስን ብታስከብረው እንጂ ማንም እኮ እንትን አያስከብርልም። ጥቅም ከአንተ እስካላገኘ ድረስ ሲኖዶስም አያስጥለንም። በነገራችን ላይ ለምን ከሌባ ጋር የጠፋብህን በሬ ብትፈልገው አታገኘውም። ምክንያቱም እያስመቱን እራሱ ያሉት ራሱ እረኞች የተባሉት ናቸው። እያረሉን ያሉት እያስመቱን ያሉት ራሱ እረኞች ናቸው። አላያችሁም? ገንዘብ የሚገኝበት የሆነ ሆኖ እኮ እስካሁን ድረስ እነሱ ጥቁር ለብሰው ሆናል እኮ ለእነሱ ለስልጣናቸው ሲሆን ጥቁር የለበሰላቸው ምዕመን ሲሞት ግን እነሱ ጥቁር መልበስ አልፈለጉም። ሙርጫቸውን ብቻ ጀነን ጀናን እያለ ለለ በኦሮምኛ እንደዚህ ይባላል፣ ሳአባንጋ ፈጨብሴ ኦርሚ እጀበል ይችላሉ። ባለቤቱ ቀንዷን የሰበራት ላም፣ ሰው ደግሞ አይኑ ነው ጨምሮ የሚያጠፋለት። ስለዚህ ሲኖዶሳችንም አያስጥሉንም። ልብበሉ እነሱ እግዚአብሔርም እኔ ህብረት አሉ ራሱ ብዬ አላምንም። እግዚአብሔር ብቻ ነው የሚያስጥለን። ከየት መጣ ይሄ ነገር ካላችሁኝ፣ ሐዋርያት ሥራ ምዕራፍ 12ን ማንበብ ትችላላችሁ። ሄሮድስ ያዕቆብ የዮሐንስን ታላቁ አማድ የተባለው የቤት ምሶሶ የተባለው ከተባሉት ከሦስቱ ሐዋርያት ከዮሐንስ ጴጥሮስና ከያዕቆብ ውስጥ ያዕቆብንም በሰይፍ ገደለው ይላል። አይሁዳውያን ደስ እንዳላቸው የተረሞች ጴጥሮስንም ጨምሮ የያዘላቸው በዚህ ሰዓት ላይ የነበሩ ክርስቲያኖች ፍትህ ለጴጥሮስ ፍትህ ለጴጥሮስ፣ ፍትህ ለያዕቆብ ፍትህ ለያዕቆብ እያሉ ሰናይ ሰልፍ አልወጡም። ለብበሉ ሄሮድስ ጋር መሄዶም ፍትህ ስጠን፣ ፍትህ ስጠን፣ ፍትህ ስጠን ብለው አልጨውም። ለምን ራሱን አያሰረው? አባቱ ዳኛ ልጁ ቀማኛ ነው። ማንጋ ማንጋ፣ የት ሄዳለህ? ልጁ ቀማኛ ነው፣ ቀማክ፣ አባቱ ደሞ ዳኛ ነው። እንዴት ይሆናል? አይሆንም። ሄሮድስ ራሱ ችግር ፈጣሪው ጋር ራሱ መፍትሄ ፈለጋ እንዴት ይከዳል? መንግስት ጭጭ። እንደዚህ ካለ የችግሩ አካል ነው። የችግሩ አካል ጋር እንዴት አንተ መፍትሄ ፈለጋ ትሄዳለህ? እንግዲህ ከነገ በኋላ ማንኛውም ሰው ማተብ ወይ መስቀል ማድረግ ክልክል ነው የሚባል ይመስለኛል፣ በቅርቡ ሀገራችን ላይ ነገሮች በዚህ ሁኔታ የሚቀጥሉ ከሆነ አሁን ወንድማችን እንዳለው ማተባችን አውልቁ የማለት መንገድ ላይ መታወቂያ እንደምንባለው አንገታችሁ ላይ ማተብ አለ መባላችን የማይቀር ነው። እስኪ ይህንን ሀሳብ ተመልክተንና ሰምተን እንመለስ። እጅግ በጣም የሚያሳዝን ነገር ነው የምታዩት ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን አሳምር አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሓደኩም ሸፍረተሁ ዋል አንድ ሰው ቢላውም በደንብ አድርጎ ይሳለው፣ በዚያ ነው መሳል አለበት። በነገራችን ላይ ሰይጣንን የሚያስንቅ ተግባር ለማድረግ ሃይማኖት አያስፈልግም። ሰይጣን መሆን ብቻ በጣም በቂ ነው። አንዱ ለአንዱ ስለ ሰው ልጆች ፍቅር፣ ርኅራሄ ሰዎች በነፃነት ወጥተው እንዲገቡ በነፃነት የሚያመልኩትን አምላክ እንዲያመልኩ መፍቀድ የአንድ ሃይማኖት መለያ መሆን አለበት። እንዴት የሚገርመው ከእንደዚህ አይነት ሰዎች ጋር ነው እስከዛሬ ድረስ የነበር ነው። ምን አይነት ሰዎች በውስጣችን በጉያችን ይዘን እንደነበር ነው እያየን ያለ ነው እና ይሄ ሀሳብ ሰይጣን ራሱ እንዲቀናበት የሚችል ሀሳብ ነው። በዚህ ደረጃ ምን አይነት አስተሳሰብ ነው? ምን አይነት ይሄ ለዚህ ሃይማኖት አያስፈልገውም እምነት አያስፈልገውም። ይሄ ክፋትና ሰይጣናዊነት ነው። እና እንግዲህ በዚህ ደረጃ ነው እነሱ ወደ እኛ እየመጡ ያሉት። እንግዲህ ይህም መረጃ ደግሞ አዳምጣችሁ ተመለሱ። ጥቅምት 28 በትላንትና ዕለት የተከሰተውን ጉዳይ አድመጡት። አፍኖ ተወስደዋል የሚል መረጃ አለ። ተሪያሜኛ ላይ ስድስት ኦርቶዶክሳውያን፣ ሶስት ወንዶችና ሶስት ሴቶች ተወስደዋል። በነገራችን ላይ እዛ ሀገር ላይ ሰው ተወሰደ ማለት በሰላም ይመለሳል የሚል ተስፋ በጣም ዝቅተኛ ነው የሚሆነው። ብር እንኳን ከፍለው ተመልሶ ለማግኘት ሰዎቹን ከባድ ስለሆነ ማለት ነው። ይሄ መረጃው ማሳሰቢያው። ደግሞ በጣም ብዙዎቻችን እየተሸወድን ያለ ነው ጉዳይ ላንሳላችሁ። የሟቾች ቁጥር ብዙውን ጊዜ ስንዘግበው መቶ አስራ አምስት መቶ አርባ እያልን እያወራን ያለ ነው። ይሄ በጣም መጀመሪያውን ስህተት ነው። በትክክል እንድትገነዘቡት እንፈልገው። ማህበረ ቅዱሳንም ዘገባውን ሲያወጣ ተመልክታችሁት ከሆነ ምስራቅ አርሲ ሽርካ ወረዳ ላይ ነው። ሽርካ ወረዳ ላይ ብቻ፣ ምስራቅ አርሲ ውስጥ ሽርካ ወረዳ ላይ ብቻ ነው ያ 115 ሰው የሞተው እንጂ አርሲ ላይ አይደለም። አይደለም ወይ ደግሞ አጠቃላይ አርሲ ላይ አይደለም። አንድ ወረዳ ላይ ብቻ ነው 115 ኦርቶዶክሳውያን የሞቱት እንጂ አጠቃላይ አይደለም። ሽርካ ዞን ላይ ብቻ ይሄ ሁሉ ሰው የሞተው ከዛ ውጪ በጣም ብዙ ሰው ሞቷል። እስከ 300 መቶ ሰዎች የሚጠጉ ይቻላሉ ስለዚህ 11 እያለ የምንናገረው ስለ አንድ ወረዳ እንጂ ስለ ሁሉም ወረዳ እንዳልሆነ ልብ በሉልኝ። የሰማችሁት ነገሮች እጅግ ከረውና ዛሬም ድረስ በዚሁ መልኩ ነገም እንደዚሁ በዚሁ መልኩ የሚቀጥል ከሆነ ሁላችንም ቤት የማይመጣበት ምንም አይነት ምክንያት የለም። ችላ ልንለው ወይም ደግሞ ለሁለት ቀን ለሶስት ቀን ለሳምንት እንደ ቻሌንጅ አንድ ሀፍታ ብቻ ተናግረ ነው ዞር የምንለው ጉዳይ አይደለም የአርሲ ጉዳይ እና እባካችሁ በመላው ዓለም የምትገኙ ኦርቶዶክሲያን አቅማችን በማድረግ ድምፃችሁን በማሰማት አንዴ የመጣብን ነገር ልንመልሱ ይገባል። እስኪ ታማኝ ሰምተን ነው እንመለስ። የኢትዮጵያ ጠቅላይ ሚኒስትር ነው ስትነግሩን የጥላቻን ግንብ አፍርሰን የፍቅር ድልድይ እንገነባለን ባላችሁት መሰረት ዛሬ ግን በአንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት እያዳመጥን አገራችን ወደ አላስፈላጊ ጠርዝ እየተገፋች መሆኑን እናውቃለን። ተጨማሪ ለሀገራችን እንቅፋት ላለመሆን እልሃችን፣ ንዴታችንን ስሜታችንን ውጠን ብናይም በየጊዜው የሚከሰቱ ችግሮች ከልክ እያለፉ ነው። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለ? አቅማቸው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ይልቅስ ምንድነው የሆነው? ማ ምን አደረገ? እኛም እርማችን እንድናወጣ፣ እኛም የአቅማችን እንድናደርግ እውነቱን ዛሬ ምናልባት ይህን ለማየት እድል ባያገኙ አንዳንድ በአካባቢው ያሉ ሰዎች ይነግሮታል ብዬ ተስፋ አደርጋለሁ። ስለሆነም በአስቸኳይ ምላሽ ይስጡን። እግዚአብሔር ከድልድይም፣ ከግንብም፣ ከሚሳይል ከጥይትም በላይ ን ኦርቶዶክስ ዘመቻ እንግዲህ ቀስ በቀስ ብዙዎች እየተቀላቀሉት ይገኛሉ። እንግዲህ አርቲስት ሜላትም የራሷን ሀሳብ ስትገልጽ ነበር። እሱን ሀሳብ ላደርሳችሁና ወደ ሌላኛው ጉዳያችን አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት። እግዚአብሔር ሰላሙን ደጉም ዘመን ያምጣልን። ሁላችንም አዝነናል። ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናል እና ጸሎት እናደርግላለ። በተሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይህን ክፉ ዘመን እንዲያሻግረን አርሲ የሚገኙት ወገኖቻችንን መጽናናትን መስናናተን ይስጥልኝ ማለት እፈልጋለሁ። እግዚአብሔር በቃችሁ ይበላል። የኢትዮጵያን ትንሳኤ ነው ያቀብልን። በእውነት በጣም ያሳዝናል። በጸሎት ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ። የማሰማችሁ ቪዲዮ ማለት ነው እጅግ በጣም ሊገርማችሁ ይችላል የወንድማችን። አርሲ ላይ በመስተንግዶ ስራ ነበር የሚተዳደረውና እንግዲህ ባለማተብ በመሆኑ ምክንያት ብቻ የደረሰበትን ነገር ላሰማችሁ እናንተም እስከ መጨረሻው ድረስ አብራችሁ የሆነው ለመስተንግዶ ነው የሄድኩት እኔ ሌላ ታሪክም የለም። አርሲ የምትባል እንግዲህ ኢትዮጵያ ውስጥ ናት፣ ኦሮሚያ ውስጥ ሆነ፣ ኦሮሚያ ኢትዮጵያ ውስጥ ነው። ሶማሊያ አልሄድኩም ወይም ሱዳን አልሄድኩም። ከዛ እዚህ ቤት የሚገባው ኤኬሌ ኤኬሌ ብቻ ነው። ከዛ መስቀልህን ደብቅ አሉኝ። እግዚአብሔር ምስክር፣ እኔ ደነገጥኩኝ። መስቀሌን ደብቅ አሉኝ። ማለት ይህን ይል እንዴት ለመስቀል ጥላቻ ያለው ሰው አለ እንዴ? አልኩኝ። መስቀልን ደብቅ ሲሉኝ የራሱ ደነገጥኩኝ። ለምን አልኩኝ። እንዲህ መስቀሌን አይታችሁ አለን እንዲህ እኔን ያመጣችሁኝ። ከዛ ከሆነ ቦታ ስትፈልጉኝ እኔ ለስራ ስትፈልጉኝ መስቀሌን አይታችሁ እኮ ነው ያመጣችሁኝ። ለምንድን ነው መስቀሌን የምደብቀው? አልኩኝ። ከዛ ምንም አላልኩም። በሳምንት ወጣውኝ። ከዛ ቤት እንደገና ሻሸመኔ አካባቢ ላይ ይሄ ነገር ተደገመ የሆነ ሰው እኔ የማስተናገድበት ሆቴል ሊመገብ ይገባል ከዛን ሲገባ እግዚአብሔር መስቀሌን አይቶ በጣም ተናደደ በቃም እሪ አለ ይሄ ምንድን ነው ምናምን ብሎ በቃ መስቀሌን አይቶ እግዚአብሔር ምስክር መስቀሌን አይቶ የሆነ በቃ ብልጭ አለበት የሆነ ነገር እንዴ ምን አደረኩኝ እኔ ማለት ተናገርኩኝ ለምንድን ነው የሚናደደው ምናምን ብዬ ይሄ መስቀሌን ምናምን ዞር ወይም በጥሰው ወይም ዞር አድርገው አለ እንዴ እኔ መስቀሌን ብለህ እኮ አይደለም ሆቴሉን ብለን የመጣው ከፈለክ እዚህ ሆቴል መጠቀም ትችላለህ ካልፈለክ መውጣት ትችላለህ አልኩት እኔ አንተን ብዬ አይደለም እዚህ ቤት የገባሁት ማለት ለምንድን ነው ይህን አይል ጥላቻ የመጣው ይሄን አይል በጣም የሆነ ክር ያለ ጥላቻ የመጣው ለምንድን ነው? ኖርማሊ እኔ ማንም የፈለገውን ያምልክ የፈለገውን ይከተል፣ እኔ እንጨትም ድንጋይም ያምልክ ስለሱ እኮ አይመለከተኝም። ግን ለምን እኔን ተመለከተ? ለምን መስቀልን ይህን አይል ጠለው። ዛሬ አርሲ ውስጥ እየተደረገ ያለው ነገር እኔ በቃ የትላንቱን በትላንቱ መነጽር ነው። ትላንት እኔን ባዩኝ እይታ ነው የምመለከተው አርሲ ውስጥ የሚደረገው ነገር ማለት ነው። የሚዘገንን ነገር ማለት ሃይማኖት እኮ ችግር የለውም። አንተ የፈለግከው ማምላክ የፈለግከው መከተል የፈለግከው ማንም መከተል ይችላል። ግን ይህን አይል ውስጥ የገባ ጥላቻ ደግሞ ተከክል አይደለም። አንተ የምታመልከው እግዚአብሔር ምን አይነት እግዚአብሔር ነው? ጥላቻ የሚያስተምር እግዚአብሔር ነው እንደምታመልከው? ጥላቻ የሚያስተምር እግዚአብሔር ከሆነ እሱን ተወና የፍቅር አምላክ አለ፣ እሱን መከተል ትችላለ። ፍቅር የሚያስተምረህ አምላክ አለ ትህትናን የሚያስተምረህ አምላክ አለ። እሱን ተከተሉ። የሚሰቀጥጥ ነገር ነው። እግዚአብሔርን በጣም ነው ያስደነገጠኝ ራሱ የማይረሳኝ ነገር ሁሉ እንግዲህ አሁን ላይ እኛ ሄደን ወይም ደግሞ ወደ እነሱ ሄደን ጥቃት አላደረስንም፣ ነው ራሳችንን መጠበቅ ነው ያቃተን፣ ራሳችን ከዛ ነገር መታደግ ነው እያቃተን ያለው እና እባካችሁ በመላው ዓለም የምትገኘው ኦርቶዶክሲያን በሀገር ውስጥ የሚያላችሁ፣ በተለያየ ቦታ ያላችሁ ድምፃችሁን ጮካ አድርጋችሁ በማሰማት ይህ ጉዳይ ዓለም አቀፋዊ ጉዳይ እንዲሆንና ይህ የተነሳብን ነገር ትኩረት እንዲያገኝ ማለት ነው። እንግዲህ ከዚህ አልፎ ብዙ ነገሮች ከዚህ በኋላ ሊመጡ ይችላሉ። ከባባድ ነገሮችን ልንመለከት ልንሰማ እንችላለን። ባለን አቅምና ባለንበት ሁሉ ልንጠባበቅና ራሳችን ልንጠበቅ እጅግ በጣም አስፈላጊ ነው። አርሲ ላይ አሁን እየደረሰ ያለው ነገም ይደርሳል፣ ተነገ ወዲያም እንደዚሁ ምክንያቱም እየደረሰ ስለሆነ ማለት ነው። እና ባካችሁ ላችሁም ራሳችሁን የምንጠብቅ ያሉትን ነገሮች ደግሞ መረጃዎች ካሉ ቶሎ ለወዳጆቻችሁ፣ ለቤተሰቦቻችሁ አብሯችሁ ላሉ ኦርቶዶክስ እንድታደርሱ በዚሁ መልእክት ያስተላልፋለሁ። በሌሎች መረጃዎች እንገናኛለን። ሰላም